አጣምራችሁ ብትመገቡት የተሻለ ነው የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ እጅግ በጣም በርካታ የጤና ጥቅሞች ያሉት ሲሆን ኃይል ሰጪ ነው። ተፈጥሯዊ ስኳሮችን እንደ ግሉኮስ፣ ፍሩክቶስ እና ስኳር ስላለው ፈጣን የሆነ ኃይልን ይሰጠናል። የልብ ጤናንም ይረዳል። በፖታሲየም የበለጸገ በመሆኑ የደም ግፊትን ለመቆጣጠርና የልብ ጤናንም ለመጠበቅ ይረዳል። የምግብ መፈጨትንም ያግዛል። በፋይበር የበለጸገ በመሆኑ የምግብ መፈጨት ስርዓትን ያቀላጥፋል። እንዲሁም የሆድ ድርቀትንም ይከላከላል። በቪታሚኖችና በማዕድናቶችም የበለጸገ ነው። በተለይ የነርቭ ስርዓትንናም ሜታቦሊዝምን የሚረዱ ቫይታሚን ቢሲክስ እና ቫይታሚን ሲን በውስጡ ይዟል። የአእምሮ ጤናንም ይደግፋል። ለስሜት መቃኘት የሚረዳውን ሴሮቶኒን የተባለውን ንጥረ ነገርን ለማምረት የሚያስፈልገውን ትራይፕቶፋንን ይዟል። በአጭሩ ሙዝ ለልብ ለምግብ መፈጨት እና ለአጠቃላይ ጤና እጅግ በጣም ጠቃሚ የሆነ የፍራፍሬ አይነት ነው። በአማካኝ ታዲያ አንድ መካከለኛ ሙዝ ወይም ደግሞ ወደ 118 ግራም ገደማ የሚመዝን ሙዝ ካሎሪ 105 ካሎሪን ይይዛል፣ ኃይልን ይሰጠናል። ካርቦሃይድሬት 27 ግራምን ይይዛል፣ ለሰውነት ዋናው የኃይል ምንጭ ነው። ፋይበር 3.1 ግራምን ይይዛል የምግብ መፈጨትን ለመርዳት ይረዳል። ፕሮቲን 1.3 ግራምን ይይዛል የሰውነት ህዋሳትን ለመገንባት ይረዳል። ፖታሲየም 422 ሚሊ ግራምን ይይዛል የደም ግፊትንና የልብ ጤናን ለመጠበቅም ይረዳል። ቫይታሚን B6 0.4 ሚሊ ግራምን ይይዛል ሜታቦሊዝምን እናም የአእምሮ ጤናንም ለመደገፍ ይረዳል። ቫይታሚን ሲ 10.3 ሚሊ ግራምን ይይዛል የበሽታ መከላከል ስርዓትን ለማጠናከር ይረዳል። ማግኒዥየም 32 ሚሊግራምን ይይዛል፣ ለጡንቻ እናም ለነርቭ ስራ በጣም ወሳኝ ነው። በአጠቃላይ ሙዝ በፖታሲየም በቫይታሚን ቢሲክስ እናም በፋይበር የበለጸገ ሲሆን ለሰውነት ከፍተኛ የሆነ የኃይል ምንጭ ነው ማለት ነው። ታዲያ ከፍተኛ የጤና ጥቅሞችን ለማግኘት ሙዝ መመገብ ያለባችሁ መቼ እናም ምን ሰዓት እንደሆነ ልንገራችሁ። አንደኛ ጠዋት ላይ ነው። ይህ በጣም ምርጡ ጊዜ ነው። ቁርስ ላይ ሙዝን መመገብ በፖታሲየም እና በተፈጥሯዊ ስኳር እና በፋይበር ይዘቱ ምክንያት የተረጋጋ ኃይልን ይሰጣል። ከፕሮቲን ወይም ከጤናማ ስብ ጋር ከበላችሁ እንደ የኦቾሎኒ ቅቤ፣ ከግሪክ እርጎ፣ ከቺያ ሲድስ እና ከኦትስ ጋር ከተመገባችሁት ጠዋት ላይ በጣም ተመራጭ ነው። በእኩለ ቀን የድካም ስሜትን የጡንቻ መኮማተርን፣ እናም ዝቅተኛ የደም ስኳርን ይከላከላል። ብቻውን ታዲያ በባዶ ሆድ መመገብ አይመከርም። ሙዝን ብቻውን መመገብ የደም ስኳርን ከፍ ያደርግና ከዚያም በድንገት ይቀንሳል። እንደ ድካም፣ ርሃብ፣ እናም አሲድነትንም ሊያስከትል ይችላል። ከለውዝ ከኦትሜል ወይም ደግሞ ከአጃ ወይም ከእርጎ ጋር አጣምሮ መብላት ተመራጭ ነው። ሁለተኛ ስፖርታዊ እንቅስቃሴን ከመጀመራችሁ በፊት ከ30 እስከ 45 ደቂቃ በፊት አስቀድማችሁ ነው። በዚህ ጊዜ ተፈጥሯዊ ካርቦሃይድሬትስ ይዘቱ አማካኝነት ፈጣን ኃይልን ይሰጣል። ፖታሲየም ይዘቱ የጡንቻ መኮማተርን ይከላከላል። በጂም፣ በሩጫ ወይም በብስክሌት መንዳት ጊዜ የበለጠ ጽናትንም ይሰጣል። ለመመገብ ታዲያ ምርጥ ጥምረት ሙዝና የኦቾሎኒ ቅቤን አንድ ላይ ወይም ሙዝና ጥቂት ለውዝን አንድ ላይ ተመገቡ ብቻውን አይደለም ሶስተኛ ስፖርታዊ እንቅስቃሴ ካለቀ በኋላ በአንድ ሰዓታት ውስጥ ነው በዚህ ጊዜ በስፖርት ጊዜ የጠፋውን ግላይኮጂንን ይሞላል ፖታሲየም ጡንቻዎችን ያክማልና የጡንቻ ህመምንም ይከላከላል ለማገገም ከፕሮቲን ጋር ተመገቡት ለምሳሌ ሙዝና ሆይ ፕሮቲን ሼክ ከምንለው ወይም ሙዝና ከአልመንድ ለውዝ ጋር አንድ ላይ ተመገቡት። አራተኛ በጭንቀት ወይም ደግሞ በውጥረት ጊዜ ነው። ሙዝ ትራይፕቶፋንን ይዟል፣ ሴሮቶኒን እናም ስሜትንም ያረጋጋል። እንደ ተፈጥሯዊ የጭንቀት ማረጋጊያ ሆኖም ያገለግላል። አምስተኛ ከመተኛታችሁ በፊት ነው። አስፈላጊ ከሆነ እናም ከራባችሁ ማለት ነው በማግኒዥየም በትራይፕቶፋን ምክንያት በእንቅልፍ እጦት የሚሰቃዩ ሰዎችን ይረዳል። ነርቮችን ያረጋጋል እናም ጡንቻዎችንም ያፍታታል። የምግብ መፈጨት ጥሩ ከሆነ ብቻ በምሽት ከባድ የአሲድ ሪፍለክስ ካለባችሁ አትመገቡ። የምግብ መፈጨታችሁ ጥሩ ከሆነ ብቻ ተመገቡት። እንዲሁም ብቻውን አይደለም የምትመገቡት ከለውዝ ጋር ብትመገቡት ተመራጭነት አለው ማለት ነው ታዲያ ለምርጥ የጤና ጥቅሞች ሙዝን መመገብ ያለባችሁ እንዴት እንደሆነ ደግሞ ልንገራችሁ። አንደኛ ከፕሮቲን ወይም ደግሞ ከጤናማ ስብ ጋር አዋህዳችሁ ተመገቡት። የስኳር ልቀትን በማመጣጠን የኃይል መውረድንም ይከላከላል። ሙዝና የኦቾሎኒ ቅቤን፣ ሙዝና እርጎን አንድ ላይ፣ ሙዝና ቺያ ሲድስን ወይም ደግሞ ሙዝና የኦትስ ስሙዚን አንድ ላይ አርጋችሁ ብትመገቡት ከነዚህ ጥምረቶች ጋር የተሻለ ነው ማለት ነው። ሁለተኛ ሙሉ በሙሉ የበሰለ ሆኖ ግን ያልጠቆረ ወይም ደግሞ በጣም ጠቃጠቆ ያልሆነ ሙዝን ተመገቡ። ቢጫ እናም ትናንሽ ነጠብጣቦች ያሉት ምርጥ የምግብ መፈጨትና አንቲኦክሲዳንቶችን ይሰጠናል። ጥቁር ወይም ደግሞ በጣም ቡናማ ሙዝ ከሆነ ለስላሳ የሆነ ከፍተኛ የስኳር መጠን እንዲጨምር ያደርጋል። በጣም ከመጠን በላይ በሰለ ማለት በጣም ጣፋጭ ስለሚሆን የደም ስኳርን ይጨምራል ማለት ነው። ሶስተኛ፣ እስሙዚን አዘጋጅታችሁ መመገብ ነው። ሙዝ፣ ኦትስ ወይም ደግሞ አጃ፣ ቺያሲድስ እና ውሃ ወይም ደግሞ የእጽዋት ወተትን አንድ ላይ አድርጋችሁ እስሙዚ አዘጋጅታችሁ መጠጣት ትችላላችሁ። ለኃይል ለምግብ መፈጨትናም በጤናማ መንገድ ክብደት ለመጨመርም በጣም ጥሩ ነው። አራተኛ፣ ከከባድ ምግብ በኋላ ሳይሆን ከቁርስ ጋር ተመገቡት። አሁን ለምሳሌ ከሩዝ ከፓስታ ከእንጀራ ወይም ደግሞ ዘይት ከበዛባቸው ምግቦችን ከተመገባችሁ በኋላ መብላት ሆድ መነፋትን ሊያስከትል ስለሚችል እነዚህን ምግቦችን ከተመገባችሁ በኋላ ሙዝን እንደ ተጨማሪ አትመገቡት። አምስተኛ ከወተት ጋር በየቀኑ መመገብን አስወግዱ። ሙዝና ወተትን በየቀኑ መመገብ የአክታ መጨመር፣ ከባድ የሆነ ስሜት መስራት፣ የምግብ መፈጨት ማዘግየትን ሊከሰት ይችላል። በሳምንት አንድ ወይም ደግሞ ሁለት ጊዜ መመገብ ግን ችግር የለውም። ሙዝ ታዲያ በየቀኑ መመገብ ያለብን መጠን ምን ያክል ነው ካላችሁ ጤናማ አዋቂዎች ከአንድ እስከ ሁለት ሙዝ በየቀኑ መመገብ ይችላሉ። አትሌቶች፣ ከባድ ስፖርትን የሚሰሩ ከሁለት እስከ ሶስት ሙዝ በየቀኑ መመገብ ይችላሉ። ክብደት ለመቀነስ የሚሞክሩ ሰዎች በቀን አንድ ሙዝ ብቻ መመገብ አለባቸው። የስኳር ህመምተኞች ደግሞ ከግማሽ እስከ አንድ ሙዝ በየቀኑ እሱንም ከለውዝ እና ከእርጎ ጋር ብቻውን በፍጹም መመገብ የለባችሁ ማለት ነው። ዲያቤቲ ከሆናችሁ ወይም ደግሞ የስኳር ህመም ካለባችሁ ብቻውን ከተመገባችሁ የደም ስኳርን በፍጥነት ይጨምራል። ስለዚህ ከለውዝ ወይም ደግሞ ከፕሮቲን ካላቸው ምግቦች ጋር መመገብ ይኖርባችኋል ማለት ነው። እሱንም ግማሽ ወይም ደግሞ በጣም ፕሪ ዲያቤቲክ ላይ ካላችሁ ወይም ደግሞ ቅድሜ ስኳር በሽታ ላይ ካላችሁ እስከ አንድ ሙዝ መመገብ ይቻላል ማለት ነው። ታዲያ ሙዝን ደግሞ ማን መወሰን ወይም ደግሞ በጥንቃቄ መጠቀም እንዳለበት ደግሞ ልንገራችሁ። አንደኛ የስኳር ህመምተኞች ናቸው። ሙዝ ተፈጥሯዊ የሆነ ስኳርን ይዟል። የጉልኮስ መጨመርን ለመቀነስ ከኦቾሎኒ ቅቤ፣ ከለውዝ ወይም ደግሞ ከእርጎ ጋር አብሮ መበላት አለበት። በጣም የጠቆረ ወይም ደግሞ ከልክ በላይ የበሰለ ሙዝን ደግሞ አስወግዱ። ሁለተኛ ከፍተኛ የፖታሲየም መጠን ያለባቸው ሰዎች ወይም ደግሞ የኩላሊት ችግር ያለባቸው ሰዎች ናቸው። ኩላሊቶች ተጨማሪ ፖታሲየምን ለማጣራት ሊቸገሩ ይችላሉ። የልብ ምት መዛባት አደጋ ሊኖር ይችላል። አልፎ አልፎ በእነዚህ አይነት ሁኔታዎች ውስጥ ግማሽ ሙዝ ብቻ ብሉ። የዶክተር ምክርም ያስፈልጋል። ሶስተኛ በጣም ከባድ የሆነ የአሲድ ሪፍሌክስ የጨጓራ አሲድ ወደ አፍ መመለስ ወይም ደግሞ በጣም ከባድ የሆነ ጋስትራይተስ ያለባቸው ሰዎች ናቸው። ሙዝ ብዙውን ጊዜ አሲድነትን ለመቀነስ ይረዳል፣ ነገር ግን አንዳንድ ሰዎች እንደ ጋዝና የሆድ መነፋት ያጋጥማቸዋል። አረንጓዴ ሳይሆን ቢጫ ሆኖ ብሉ። እናም ከመተኛት በፊት ደግሞ መመገብን አስወግዱ። አራተኛ ክብደት ለመቀነስ የሚሞክሩ ሰዎች ናቸው። ሙዝ ጤናማ ቢሆንም ካሎሪ የበዛበት ነው። እያንዳንዱ ሙዝ ወደ አንድ መቶ አምስት ካሎሪ ይይዛል። በቀን ከአንድ በላይ መመገብን ገድቡ። እናም ከስኳር ከአይስክሬም፣ ወይም ከጣፋጭ እርጎ ጋር በስሙዚ ውስጥ ማስገባትን አስወግዱ። እንዲሁም ብቻውን መመገብንም አስወግዱ። ከለውዝና ከሌሎች ፕሮቲን ካላቸው ምግቦች ጋር ተመገቡት። አምስተኛ የምግብ መፈጨት ችግር ያለባቸው ናቸው እንደ አይቢኤስ፣ ጋዝና የሆድ መነፋት አረንጓዴ ሙዝ የሆድ ድርቀትን ሊያስከትል ይችላል። ቢጫ ወይም ደግሞ የበሰለው ሙዝ የተሻለ የምግብ መፈጨትን ይሰጣችኋል። የሆድ መነፋት ካለ ደግሞ ወደ ግማሽ ሙዝ ብቻ አመጋገባችሁን ቀንሱ። ታዲያ ምርጥ ጤናማ የሙዝ ጥምረትን ከፈለጋችሁ፣ ሙዝና የኦቾሎኒ ቅቤ ኃይልን ይሰጣል እና የስኳር መጨመርን ይከላከላል። ሙዝና የኦትስ ስሙዚ ክብደት ለመቀነስ እንዲሁም ደግሞ የምግብ መፈጨትንም ለመርዳት ይረዳል። ሙዝና ቺያሲድና እርጎ አንድ ላይ ከፍተኛ ፕሮቲንን ይሰጣቸዋል እናም የአንጀት ጤናንም ይጠብቃል። ሙዝና ለውዝን አንድ ላይ መመገብ ረዘም ላለ ጊዜ የመጥገብ ስሜትን ይሰጠናል። ሙዝና ጥቁር የኮኳ እስሙዚ ደግሞ ጭንቀትን ያረጋጋል እናም አንቲኦክሲዳንቶችንም ይሰጠናል ማለት ነው። ታዲያ ማስወገድ ያለባችሁ ጥምረቶች ደግሞ ሙዝና የተጠበሱ ምግቦችን አንድ ላይ አትመገቡ። ሙዝና ስኳር የያዙ ጣፋጭ ምግቦችን አንድ ላይ አትመገቡ። በየቀኑ ሙዝ በወተት ሁል ጊዜ አትመገቡ። በሳምንት አንድና ሁለት ጊዜ ችግር የለውም። ከከባድ ምሳ ወይም ደግሞ እራት በኋላ ወዲያውኑ ሙዝ አትመገቡ፤ አይመከርም። የስኳር ህመምተኛ ከሆናችሁ በጣም የበሰለ ቡናማ ሙዝን መመገብን ማስወገድ ያስፈልጋል ማለት ነው። በአጠቃላይ ሙዝን ለመመገብ ምርጥ ጊዜ ጠዋት፣ ከስፖርት በፊት ወይም ደግሞ በኋላ መመገብ የተሻለ ነው። እሱም ብቻውን ሳይሆን ከሌሎች ምግቦች ጋር ከኦትስ ጋር ሊሆን ይችላል፣ ከለውዝ ጋር ሊሆን ይችላል፣ ከቺያሲድ ጋር ሊሆን ይችላል ማለት ነው። እንዴት መመገብ ይመረጣል? ከኦትሜል ወይም ደግሞ ከኦትስ ከለውዝ፣ ከእርጎ፣ ከኦቾሎኒ ቅቤ ጋር ተመገቡ፣ ብቻውን ሳይሆን፣ ብቻውን በፍጹም እንዳትመገቡ። በቀን ደግሞ ከአንድ እስከ ሁለት ሙዝ በየቀኑ ለጤናማ አዋቂዎች ከተመገባችሁ በቂ ነው። በየቀኑ ደግሞ ከወተት ጋር አትመገቡ። በሌሊት የአሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ ካለባችሁ፣ የስኳር ህመምተኛ ከሆናችሁ ከመጠን በላይ የበሰለ ሙዝን መመገብን አስወግዱ። መወሰን ያለባቸው ሰዎች ደግሞ የስኳር ህመምተኞች፣ የኩላሊት ህመምተኞች፣ ስር የሰደደ የወድ መነፋት ያለባቸው ሰዎች፣ ክብደት ለመቀነስ የሚሞክሩ ሰዎች አመጋገባቸውን በልኩ ማድረግ ወይም ደግሞ መመጠን ይኖርባቸዋል ማለት ነው።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 መልካም ጊዜ፣ መልካም ቆይታ። ቻው ቻው።